ሰላም ዐለይኩም ወራህመቱላ ወባረካቱ ወደና የተገበራችሁ ውድ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? ከእኔ ጋር አልሐምዱላህ ረብ አለሚን። እስኪ ትንሽ ጠዋት የሰራሁትን ቁርስ ፈጣይር ያሳያችሁ። ታይሩ ይህን ይመስላል። ወይም እንግዲህ ቤዛ የሚሉት አሉ ለመጨረሻ የሰራሁበትን ሀሾውን መጨረሻ ላይ ከላይ ያደረኩትን አሳያችኋለሁ። አተሩ እና ነቁ ለብቻ ስላልቀረጽኩት ነው። እና ይህን ይመስላል ፈጣይሩ ማለት ነው። እና ውድ ቤተሰቦች ይሄ ሰብስክራይብ ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱኝ። ከቻላችሁ ደግሞ ቪዲዮውን እስከ መጨረሻ ይዩት ማለት ነው። ቪዲዮውን ሳታዩ ዝም ብላችሁ ሰብስክራይብ አታደርጉ፣ ቪዲዮውን እስከ መጨረሻው እያያችሁ። አበረታቱ እኝላለው። ይህን ይመስላል። ስጋ ደግሞ በላሊጥ ሰርቻለሁ፣ በላሊጥ የሰራሁት ነው